ፌስቡክ ማለት ነው በቃ ባጭሩ የስንታየውን ጓደኛ ወታደር ልክ እንደሱ ፌስቡክ ላይ ተዋውቀሽ እሱ ወስዶ ለስንታየው ሳልፈሰ አስተዋወቀ። ለራሱ ስላልፈለገች ነው ወስዶ ለስንታየው ይሰጠሽ ነበረው እሱ ጓደኛ ስለነበረው ነበረችው ጓደኛ የምታመነለት ነው ሽምት የምትነግሪኝ እህቴ እፈልጋለሁ፣ ባል እፈልጋለሁ ብለሽ ነው እኔ ሚስታገኝ ብሎ ወስዶ ለስንታየው ሚስት ለሌለው ይሰጠሽ ባልፈልጋለሁ አላልኩትም። ባልፈልጋለሁ አላልኩትም። ጠየቀኝ። ምን ህይወቴን ጠየቀኝ፣ ነገርኩት። ስነግረው እኔም ኳተር ነበረችኝ ጓደኛ አለኝና፣ ከዛ አለሽ ወይ አንቺስ ጓደኛ ስለኝ፣ የለኝም አልኩት። ከዛ በኋላ ጓደኛ የታማኝ ብዙ ጊዜ አብረን የቆየን ነበረ ብሎ ነገረኝ። ሲነግረኝ አይዋ እውነት፣ እኔ ስጀምር አልዋሽሽም፣ ቃል እገባልሻለሁ፣ አምስት ሳንቲም አልደብቅሽምም፣ አልዋሽሽም። ለምን እዚህ ቀድመሽ ቀድመሽ እኮ ደከምሽኝ። በቃላት ታዩ ምንም አትበኘን፣ ያልዋሽሽም፣ አልደብቅሽም፣ እነዚህ ማጀቢያ ቃላቶች ይቀሩና ቀጥታ መልሱን ብቻ ትመልሻለሽ። ማነው ስሙ? የስንተኛው ጓደኛ አለማየሁ? እሺ አለማየው፣ ሲንግል ነሽ ወይ አለማየው? ፍቅረኛ ያለሽ ወ ሲልሽ እንደሌለሽ ሲንግል እንደሆን ስትነግሪው በጣም ጥሩ፣ ስንታየው የሚባል ሲንግል ጓደኛ አለኝ፣ ጥሩ ሰው ነው፣ ትፈልጊ ያለሽ ላጣብስሽ ሲልሽ አዎ ስትይ አገናኝሽ አይደል? አዎ ትክክል። እሺ አለማየው፣ አንቺና ስንታየውን አገናኝቷችሁ፣ አንቺና ስንታየው ፍቅረኛ ሞች ሆናችሁ፣ ከዛ ሁለት መቶ ሰባ አምስት ሁለት መቶ ስንት ብር ነው? ሰባ አምስት ሺ ሁለት መቶ ሰባ አምስት ሺ ብር ላክሽለት ለማ ለስንታየው። እሺ እንትናን ማናት? እቺ ማሚ ምትያት ማነው ስሟ? ማሜ ተክለ ወልድ ማሜ ያልባት ወሰብ አልፈልገውም። ማሜ ምን ምን ቤት ናት? አንቺና ስንታየው መሀል የገባችሁ ምን ልትሆኚ ነው? ማሜና ስንታየውን ያስተዋወቅሻችሁ አንቺ ለምን? እኔ ጓደኛዬ ናት ብዬ ነው። አሚኛት? ነው ጓደኛሽ ፍቅረኛሽ ማወቅ ግዴታ አለባት? ለምን ለምን ጉዳይ ሁሌም እሷም ማለት ነው የራሳን ጓደኛ ታስተዋውቀኛለች። ሁሌም ጓደኞቼ እንደዚህ ናቸው፣ አብረን እናወራለን። እንግዲህ የሆድ ወዳችንን አብረን እናወራለን ማለት ነው። ወይም ከዛ አስተዋወቅማት ናት እዚህ ዱባይ ነው ያለችው። እሺ፣ እሷ ዱባይ፣ አንቺም ዱባይ። እሺ፣ በስልክ ነው ያስተዋወቅሻቸው? ስልክ ቁጥሩን ሰጠዋት። ኦኬ፣ ከዛ እነሱ አውርታ ተጣበሱ። በገዛችሽ ወስደሽ ጊብለ ሰጠሻት ሰውየውን። እሺ ከዛም መቼ ነው አንቺ ሁለታቸው ሌላ ነገር እንደጀመሩ ያወቅሽው ያወቅኩት አንድ አመት አብረን ከሆን በኋላ ነው ያወቅኩት አንድ አመት ከሱ ጋር ከቆዩ በኋላ ያወቅሽ ግንኙነት እንዳላቸው እንዴት እንዳወቅኩ ታውቂያለሽ እኔ አላውቅም ነበረ በጣም ተቀየረችብኝ እኔም ማለት ነው ስትቀየርብኝ አዎ ተቀየረችብኝ በጣም የሌለውን ተቀየረች ማለት እንደ ድሮ ስልካ ታነሳ ወይስ አንድ ኢጃዛ ቤት ናቸው ኢጃዛ አልወርድም እኔ ኢጃዛ እራሱ ወርጄ አላውቅም እኔ የመዳም ቤት ነው አው ኮንትራት ነኝ ማስ ኮንትራት። እሷም ኮንትራት ናት? አው እሷም ኮንትራት። ስለዚህ በስልክ ብቻ ነው የአንቺና የማሜ ጓደኝነት? ያው በስልክ ብቻ ነው። በጣም እወዳታለሁ ብታይ፣ በጣም ነው የምወዳት አልደብቃትም። ወደድሽን? ትደርሽበታለሽ? አልተጠየቅሽም። ተወጃታለሽ? ትጠያታለሽ ብዬ ስጠይቅሽ ነው። በጣም እወዳታለሁ በት ጥያቄው፣ አንቺና ማሜ በስልክ ብቻ ነው ግንኙነታችሁ ሲባል ከሆነ አው፣ ካልሆነ አይ ነው። አጭር መልስ። እሺ አንቺና እሷን ያስተዋወቃችሁ ማን ነው? አንቺና ማሜ በፌስቡክ ነው የተዋወቅ ነው እሷንም የተዋወቅ ነው። እንደዚህ ብር የሚልክ ሰው ምናምን ብዬ እኔ ነኝ ሴፍ አርጊያት ማለት ነው ማሜ ማሜ ስል የመዝሙር ትለቃለች። በዛ ምክንያት ላይክ አረኳትና አወራን፣ አብረን አወራን ብዙ ጊዜ። አንቺና ማሜ በፌስቡክ ተዋወቃችሁ። አንቺ ቀድመሽ የምታውቂው ፍቅረኛሽን ስምታየው ወይ ወይን ሴት ጓደኛሽን ማሜን ነው? አንቺ ቀድመሽ የምታውቂው ማሜን ነው የማውቀው ቀድሜ። ኦኬ በጣም ጥሩ። እሷም የራሷን አስተዋውቃኛለች ካልሽ የእሷ እሷ ቦይፍሬንድ እያላት፣ እንዴት ያንቺ ቦይፍሬንድ ቀማች? ምን አውቃለሁ አላት። እኔ ራሱም አውቃላ የእሱ የራሱ ጓደኛ ራሱ አለ። የእሱ ይሄው የስንታየው ጓደኛ ነው። የተሻለ አገኘች፣ ስንታየውን አገኘች። ያንን ፈንግላ፣ ማነው ስሙ የእሷ ያኛው የእሱ ስም? የዚሁ የስንታየው ጓደኛ ነው። እንትና ዘነበ ይባላል። ስለዚህ ከዘነበ ስንታየው ተሽሎ ተገኘ። ዘነበን ፈንግላ፣ ስንታየውን ያዘች። ግን አሁን አንቺ ያወቅሽበትን አጋጣሚ አሚ ንገሪኝ። ሁለታቸው ተለወጠችብኝ ብለሽ ነው ያቆምሽው። እንዴት አወቅሽ? ስንታየው ፍቅረኛሽ እና ሴት ጓደኛሽ ማሜ ግንኙነት መጀመራቸውን እንዴት አወቅሽ ስልሽ፣ ተለወጠችብኝ ብለሽ ተለወጠች ብሎ ካረገችኝ፣ ከስልኳ ላይ ብሎ ካረገችኝ እና ከሌላ ልጅ ጋር ነው የምታወራችን። ልጅ የተዋወቁት ፓስፖርት ቦታ ነው። እቺ ፌስቡክ፣ በፌስቡክ የነገረ የመጣችብኝ ልጅ ናት የነገረችኝ። እንደዚህ እንደዚህ የእሷ ጓደኛ ነበረ። እኔን ነው የሚፈልገው ብላ ለእሷ ነገረች። እሷ ደግሞ በፌስቡክ አግኝታኝ ሁሉንም ነገር አስረዳችኝ። በዛ ላይ ነው ያወቅኩት። ከዛ ትንሽ ማናት? ያስረዳችሽ ማነው ስሟ? እንትና ትባላለች፣ ኢትዮጵያ ገብታለች። ወርቅ ነሽ። እሺ ወርቅ ነሽ። እንዴት አውቃ ነው ማሜና ስንታየው እየባለጉ እንደሆነ አንቺ ላይ እየማገጡ እንደሆነ በምን አውቃ ነው መታ? ለአንቺ ፌስቡክ ላይ ጽፋ ፋክቶች ነው ወስደ የምትነግርሽ? ማን ነገር በአይን ማሜ ራሷ ናት የነገረቻት። እቺ ንግስቴ የእኔ ጓደኛ ናት፣ ግን ልጁ እሷን አይፈልግም እኔን ነው የሚፈልገው ብላ ነው የነገረቻት። ፎቶ ወርቅነች ደግሞ አንቺን አፈላልጋ አፈላልጋ አፈላልጋ መጣ ነገረች። በጣም ጥሩ ሰው ናት፣ ግን ወርቅ ነች አው ህይወቴን ለማዳን መጣችብኝ። እውነት መጣችብኝ። ፎቶ ላከችፎቶ ፎቶ ላከችባት። የኔንም ፎቶ ላከችበት ለወርቅነች ማለት ነው። ፎቶ ላከችባት፣ ከዛም ተመልሳ የኔንም ፎቶ ላከችባት። እኔ ደግሞ ከማሚ ጋር ማወራውን ቦይሶች ለእሷ ላከችላት። ማሚ ብዬ ያኔ ከሱ ጋር መሆኗን አላቅማ እኔ ጓደኛዬ ናት ብዬ ነው ማወራው። ከዛ እቺ ማሜዋ ብሎ ካረገችኝ ከዛ የአንችን ፎቶ አድርጊ አለችኝ። እቺ ልጅቱ ማለት ነው። እስኪ ጉድሽን ታያለሽ ዛሬ የእሱን እና ያንቺን ፎቶ ኢሞ ላይ አድርጊ ጉድሽ ይወጣል ዛሬ አለችኝ። እሺ ብዬ ኢሞ ላይ ፕሮፋይል ሳርግ መጣቻ። ዋሳብ ላይ መጣች። ወርቅነሽ ናት ያለች? አዎ ወርቅነሽ አዎ እሷ ናት ያለችኝ። ከዛ ሳርግ የገረመኝ ማሜ፣ አንቺ አስተዋውቀሻት ስንታየሁን ፍቅረኛዬ ብለሽ አስተዋውቀሻት። አንቺ ኢሞ ላይ ያንቺ ነይ ስንታየሁን ፎቶ ስታደርጊ መጣ ምንድን ነው የምትልሽ? ማለት ኦልሬዲ ታውቃለች ያንቺ ፍቅረኛ እንደ እንደ የእኔ ነው ልቀቂልኝ፣ ውረጅልኝ ከባሌ ራስ ላይ ውረጅ። ብርሽን ነው የምትፈልጊ አደለ? ብርሽን አፍንጫሽ ላይ ነው መወረውርልሽ። እግዚአብሔር አንቺ ላይ አድሮ ነው ለእኔ የሰጠው ነው ያለች። ያንቺ ባል አደለም፣ ሊሆንም አይችልም አለች። ኦኬ ብሩን ስጭኝ አልኳት። እንኳን ብሩ ልሰጠኝ እንኳን ከኔ ጋ እንትን የምትል ይቅርና ደቂቀ በደቂቃ ፎቶ ፎቶ እሱም የእሷን እየቀየረ እሷም የእሱን እየቀየረች። በቃ ያኔ ለእኔም ትንሽ እዬ ራሱ ምንም አልተሰማቸውም። በቃ እንደዛ ነው በቃ ማሙ ውዬ። እሺ እሱ ምን አለ እሱን ስጠዩ ምንድን ነው መልሱ? መልሱ በቃ መልስም ሊሰጠኝ አልቻለም። ከስልኮቹ ላይ ብሎ ቃረገኝ። ካላስ ስለዚህ በይፋ እንደማይፈልግሽ እያሳወቀ ነው ማለት ነው እንጂ በአፉ አንቺን አልፈልግም ማሜን መርጫለሁ አላለሽም። እንዴ ብሎ ነው ብሏል። በቃ አሁን ከዘመዱ ራሱ ካስታረቀን በኋላ ራሱ በቃ አንቺን ድጋሜም ልጎዳሽ ነው አለኝ። ከመስከረም በኋላ ራሱ እዛ ኢትዮጵያ ከር ራሱ ሰውየው ብሩ ያለበት ሰውዬ ራሱ ለምን እንደዚህ ታረጋታለ የእሷን ባ ይበጅሃል ወይ ይህን ብር እናቃለን፣ የእሷ መሆኗን እንዴት እንደዚህ ታደርጋለህ ብሎ ስለው ጊዜ በቃ እሺ ብሎ ተመልሶ ማለት ነው ሀቡ ሀቢባ ተመልሶ ፕሮፋይልን የኔን ፎቶ ሁሉ መልሶ ነበረ። ከዛ ደግሞ በመሀል ስልካቸው ተቋርጦ ነበረ። ከዛ አንድ ቀን ማታ መጣና ሰላም አለኝ ሰላም አልኩት። ጠፍቶባቸው ነበረ ስልካቸው ምናምን ብዬ ስለው ጊዜ ከዛ እሺ ያው ጠፍቷል ምናምን አለና ተንጅቼ ስነሳ በሰላም ነበረ ተነጋግረን የተለያየ ነው። ጠዋት ስነሳ እየእሷን ፕሮፋይል ሁሉም ላይ ጋርጉዳል እኔን አጥፍቶ ማለት ነው። እስማ ብዬ ደንግጬ ማለት ነው በቃ እናቴ ትሙት ወይኔ ወይኔ ወይኔ እንትን እንዳለው ይሄን በእንትን ላይ ነው። ቆይ ከፈታኝ ነው እንጂ ቲክቶክ ግን እንዳለው አውቃለሁኝ፣ ግን በማስም እንዳለ አላውቅም። ቁጥሩ ልስትሽ እኔም ቤት ተቸገሪልኝ። ወደ ዋትሳፕ ሼር ሊንኩን ይገባል ብሎ ካርጎኝ ብሎ እኔ ሼር ባረግለት እኔ ባለትዳር ነኝ የኔ መቤት አንቺ እንደዚህ ያለሽ ሰውነሽ። እንደ አንቺ እኮ ያው አንቺ መቶ አለሙ በጠቅላላ በአንቺ እያመነ ነው። እኔ አቅሻለሁ። ለምን እንደዚህ ምኛሽከምኝም ሰም አልፈልግም። ያልሆነ ነገር ልኮብኝ በኋላ ትዳሬ ማጣት አልፈልግም። ባ ማንም እሱም እንደዛም እንደ በና አይነት ስሞትልሽ እኔ በቃ ምንም ነገር አልፈልግም። እኔ እኮ አሁን አፈርስ ሆንልሽ ለመቶ ሰባ አምስት ብርሽ መትፈልግ ወይም ሰውየው ላስታርቅሽ ሰውየ እናቴ የሞተች ራሱ ከጉድጓድ ብትነሳ አጠገቡ መድረስም አልፈልግም። ቢመቸው አርዶኝ አጋድሞኝ ገሎኝ ሄዷል። በቃ ምንም አልፈልግም። እሷም ራሱ እዚህ ነው ያለችው፣ ትጠየቅልኝ። እዚህ ጋ ቀርባ ምን እንደበደልኳት ማነው? ቲክቶክ ስሟ ማሜ ተክለወልድ ነው የሚለው ማሜ ተክለወልድ እሺ፣ ጻፍ ነው ኮመንት ላይ ቲክቶክ ሽየ ነው የመቤት እንጠራታለን፣ እንጠይቃታለን። ለምንድን ነው ነውር ነው የሰው ባል መንጠቅ

የእሱን ሰጥቶ ያንቺን ይጠብቃል። አንዳንድ ሰው የራሱን ምስጢር ያወራልሻል አውቆ የአንቺን ምስጢር ለማወጣጣት ሰምተሽ ጸጥ በበሽ አውቆ ነው። አንዳንድ ሰው እግዚአብሔር ያድርግ። ማስታወቃችሽ አንቺን ትታስተዋውቂያት ነው። አንቺ ጅሊት ደግሞ ወስድሽ አስተዋወቅሻት ይኸው ተበላሽ። ብርስ ለምን ትልክ ያለሽ? ለምን ለወንድ ብር ትልክ ያለሽ? ይኸውልሽ አቡ ድህድህድህድ አቡ ይኸውልሽ፣ እንደዚህ ነው ያለኝ በዛን ሰዓት አንድ አመት ስናወራ ልጁ ማለት ነው። በጣም እውነትም ብሬን አይወስድም ነበር፣ እሷ በመሀላችን ባትገባ። እንዲህ ይለኛል፣ እኔ ቀድሜ ከሄድኩ እሱ ያታልለኛ ላይ ይሆናል። እሱ እኔን ከመረጠ ለምን ወደ እሷ ይሄዳል? እሱ ብሬን ነው የፈለገው። በቃ ብሬን ነው የወሰደው። በቃ ለብሯ ነው እኮ ያበደው ይመስለኛል። ቦታ አገኘን እኮ አለኝ። ቦታ አለ እኮ እንደዚህ ድንጋይ ነገር እራሱ ጥዬ ነበር ያኔ ወደ ስደት የመጣው። ኢትዮጵያ ላይ የሚኖር ቢሆን ኖሮ ነበረው ሲጀመር፣ ብር አልክበትም ነበር። እንደኔ ስደተኛ ነው። እውነተኛ ሰውን መስሎኝ ነው እንጂ ማለት ነው። ከዛ ጎቴ ይገዛል እኮ እስከ ስንት ይገኛል ብዬ ስለው ጊዜ እስከ ሁለት መቶ ሀምሳ ሺ እስከ ሁለት መቶ ሰባ አምስት ሺ ምናምን ይገኛል። ስለ እሺ ልካለው አልኩት። እሺ እህቴን ለንደን ነው ያለችው፣ እህቴ ማለት ነው። መቶ ሺ ብራ በድር ይመስትዬ አልኳት። እህቴ ማለት ነው። እሺ አለች። ምን ያደርግልሻል አለችኝ? ወንድ ልታስበይ ነው እንዲ አለችኝ። እንደዚህ ነው ያለች መስትዬ። እንደዛ አይደለም ቦታ አግኝቼ ነው ልገዛ ነው አልኳት። እሺ ብላ መቶ ሺህ ብር አንስተ ያ ቃል ሱ ራሱ ላኬችልኝ እህቴ ማለት ነው። ከዚህ ደግሞ ጨማምሬበት ማለት ነው ያለውን ማለት ነው እየራበኝ ሀብዬ፣ እዚህ ቤት ደልቶኝ አይደለም የምኖረው፣ ይሁን እየተቸገርኩ ማለት ነው አንስቼ ያችን ቦታ እንግዛ። እውነት መስሎኝ ነው እኮ ሀብዬ፣ ተሸወርኩ እኮ ሀቡ፣ ሀቡ ተሸወርእ ነው እውነት መስሎኝ ነው እሺ አቦትዬው መስሎኝ ነው። የእሱን ቁጥር እንሰጥሻለሁ። እስቲ ትፈለግ ሻርጊኝ፣ ቅበሪኝ፣ ሞቻለሁ። ትንሽ ብር ቢሆን ይጭ ያለው በቃ ችግር የለም አሁን ቁጥር ሽን ወስዳለሁ። የእሱንም ቁጥር ትልክ ይልኛለሽ። አይ መከራይ፣ እንደ ምን ይሻለኝ። መቼ ነው የሚያልቀው ይህ ጉዳይ? ይህን መሬት እኔን ያየ በደላላ ዛሬ ቀኑ ሙሉ በደላላ ብር የተበሉ ስደርቅ ውዬ አሁን ደግሞ አንችልም በባል እኔን ያየ ይሄን ሪከርዴን የሚሰማ ሰው እኔን ያየ ይቀጣ፣ ሴቶች በባል ሁለተኛ ይለምደኝም። ሁለተኛ እኔ ነው ያየ። ባታገቢስ ምን ትሆኛለሽ? ባታገቢ አለማግባት እኔ እኮ ምንም አልሆንም ምንም አልሆንም። ራሱ ሰዓት በምን ባለ ባለ ምንድን አትጨነቁ። ከፌስቡክ ላይ ፈልጋችሁ ብር ሰጥታችሁት የሚመጣ ባል ጥንቅር ለምን አይልም። ቆይ ለመዳረቅ ነው ለመቃጠል ነው የምትቸኩሉት? ለምኑ ነው ነ ተሳስቼ ነው ተሳስቼ አላውቅም። እኔ እኮ ይመጣል፣ ፈጣሪ የጻፈው ቀን በአርባ አምስትም በሀያ አምስትም በሰላሳ አምስትም በተጻፈ ቀን ይመጣል። በቃ አንቺ ስለተጨነቅሽ ስላልተጨነቅሽ አይደለም፣ ብርሽ ስለሰጠሽ ስላልሰጠሽ አይደለም። በተጻፈ ቀን አንቺ ታገቢያለሽ ተብሎ በተጻፈበት ቀን ይመጣል ባልየው። ስተት ነው ስህተት ነው የሰራ ነው ስህተት ነው ስህተት ነው መስሎን ነው። ወይኔ መሰለን አሁኑ። አትንገብገቢ አትቃጠይ፣ እንደዚህ በቃ ተረጋጊ። በሽታ ላይ ወጣጭ እሸትቻለ በቃ አንቺ ጋር ከደረሰ ተስፋ አለኝ። ዛሬ ተኝቼ አድራለሁ። በቃ እንደውም እኔ ብሩ ማለት ነው፣ እንደውም ብሩን ተቀበሉና ለደካማ ሰው ስጡ፣ ነው አልፈልግም። አይአልፈልግም እኔ ገብቶኛል፣ የብር ጉዳይ አይደለም። አንቺ አንገበገበሽ ጓደኛች ስለበላችሁ ነው ሰው ለወሰደችሁ ነው ሰው የሆን ለወሰደውባናለች ወይ ብሩንም መልሶ አንቺን ትንሽ አንጀትሽ ቂ አይጠጣም አይተገቢ ብሩ ቢሆን ኖሮ ብሩን ተቀብላችሁ ለሚስኪን ስጧትም። አንቺ ተቃጥለሻል፣ ተንገብግበሻል። ራስሽ ያስተዋወቅሻት ጓደኛ ባልሽን ስለቀማችሽ እኔ የተወሰደው ይሁንላት ይሁንላት ይደረግላት፣ ፈጣሪ አምላክ ያድርግላት። ምንም አያስለቅሰኝም፣ ስለ ልጁ አያስለቅሰኝም። እውነቴ ነው የምልሽ። በቃ ለእኔ ስላልሆነ ነው የእሷ ስለሆነ ነው። እሷም እንዳለች የኔ ነው ፈጣሪ እኔ ላይ አድሮ ነው ላንቺ የሰጠሽ አለችኝ፣ አለ ይኸው ይችላት አሉ። እኔ እሱን ብር አልፈልገውም። እሱን ብር ለመስኪን ይሰጥ። ይሄው ቃል ገብቻለሁ እዚህ ህዝብ ላይ። በቃ አልፈልግም፣ እሱ ጋር እንዳይቀር ገንዘቡ። በቃ ስንቶ የተቸገረ በረዳው ኖሮ

ጀስት ግን ለምን እንደዚህ እንዳደረገች መጠየቅ ስለምፈልግ ነው። ሼር አደርግላታለሁ እንድትመጣ። አንደኛ ከዚች ልጅ ታሪክ መማር ያለባችሁ፣ ወይ ፍሬንዶቻችሁ ለሴት ጓደኛችሁ አታስተዋውቁ። አያስፈልግም። አይኖ ከፈለገ ይምታ ከፈለገ ይቅር ልትሉ ትችላላችሁ። ግን ሩቅ ለሩቅ ናችሁ። ዩ ዶንት ኖው ሰይጣን ምን እንደሚያደርግ ይቺ ልጅ ዱባይ ናት፣ ጓደኛዋም ዱባይ ናት። ቦይፍሬንዷ ወታደር ኢትዮጵያ ነው። ስለዚህ ስልክ ቁጥር ሰርታ ነው ያስተዋወቀቻቸው ሰው እቺ ልጅ ቢዚ ስትሆን ከዛች ጋር ጊዜ ለማሳለፍ ሊያወሩና መላመድ ሊመጣ ይችላል። አታቁም፣ ገባችሁ? እንጂ ምስጠውና ከመጣይኒ ነው። ከመጠ ካልሽ መብትሽ ነው፣ አያገባኝም። ግን እቺ ልጅ አሁን የተቃጠለችው መቃጠል አስቡት፣ አያስፈልግም። ባውንደር የሚባል መስመር አለ። ከቦይ ከሴት ጓደኛች ጋር የማታልፊው መስመር አለ። ይሄ ሪሌሽንሽፕ በጣም ፕራይቬት ነው። ለማንም የቦይፍሬንድሽን ቁጥር ልትሰጭ አይገባም። አውሪ፣ ስለሱ ማውራት ስለ መልካምነቱ ስለሚያደርግልሽ ነገር ማውራት ከፈለግሽ አውሪ። ከፈለግሽ ግን ለማያቀው ሰው ቁጥሩን ለማያቅ ሰው ለምን ለአንቺ የሚያደርግልሽን ነገር ምን ያህል ፕሮቴክት እንደሚያደርግሽ እንዴት እንደሚወድሽ እንዴት እንደሚያከብርሽ ምናምን ስትነግሪ የቅናት መንፈስ ይወለዳል። እየቀናች ትመጣለች ጓደኛች። ስለዚህ የምታውቀው ከሆነ ለምንን ማንሞክረው እሷ ያገኘችውን ነገር እኔ ስለምን አላገኝም የሚባል ስሜት ሊሰማ ይችላል። እማታቀው ከሆነ ግን እማታገኘው ሩቅ ቦታ የተቀመጠ ከሆነ ግን ሶኬ ብታወር የላት የታገኛች ብትቀናም ይታገኘዋል የት ትደርስበታለች? ግን አጠገባ አርገሽ ማስጎምጀት ጎምጅታ ጎምጅታ ትበላልሻለች። ልክ ትመጫለሽ። ስለዚህ በዛ ላይ ደግሞ ገንዘብ አትስቱ። ወጣችሁ ኮን ኔትወርክ የሆነ ሊለቀላት ትልካለች ቁጥሯ አሳዘነችኝ። የምር ተንገበገበች እኮ ግብግብ ባለች።